ሁሉንም ያስፈጨው ሳሳገጥነ በተቻለ አቅም አሳያቸዋለሁ ማለት ነው። ሼር እና ላይክ አድርጉ። እዝጋ የምታዩት ነጭ ጤፍና ማሽላ ትንሽ ሳይበዛ ነው ያቀላቀልኩበት። ከዛ አብሽ ሞቅ ሞቅ አድርጌ ያኔ ቆላ አድርጌ ማለት ነው ጨመርኩበት። አብሽ ቆንጆ ነው እንጀራ ላይ በተቻላቸው አቅም ብጨምሩበት ማለት ነው። ከዛ አስፈጨሁት። በዚህ መልኩ እያቦካሁት ነበረ ማለት ነው። ያው ሲፈጭ ያላሳየኋችሁ ወፍጮ ቤት አጋጣሚ ስልክ አልያዝኩም ነበረው ማለት ነው። ከዛ በዚህ መልኩ አቦካውኝ እና ከአቦካውኝ በኋላ ለስንት ቀን? ለሁለት ቀን ነው ያቆየሁት። ማታ ማብኩታችሁ ያው ኮምቦልቻ ላይ ሙቀት ስለሆነ ማታ አብኩታችሁ፣ ከዛ ጧት አቅጥናችሁም ከሰዓቱ መጋገር ትችላላችሁ ማለት ነው። እዚ ጋ በወቅቱ በሁለተኛው ቀን አገኘሁት፣ ሰብሪናም እየመጣች ነበረ። ከልጅ ጋውነን አቀጠንኩኝ፣ ውሃ አሙቄ ማለት ነው። በሙቅ ውሃ ነው የማውቀጥ ነው። ያው ትንሽ ማሽላ ስላለው ማሽላ ሙቁ ሀይላ ከዛው ከማታ አቅጥኘው ከሰዓት ነው ማን ነው፣ ከማታ አቅጥኘው ከጠዋት ነው መምጣቱ እንጀራውን የጋገርኩት ማለት ነው። እዚ ጋ በመጀመሪያ ሊጡን አጠለልኩት፣ አጥልሎ ነበረ ማታ አቀጠንኩት፣ በሁለተኛው ቀን ማለት ነው። በሁለተኛው ቀን ማታ ላይ በዛው ባቡካበት፣ በሁለተኛው ቀን ማታ አቀጠንኩት፣ ለጠዋት ለማብሰል ማለት ነው። ጠዋት ለማብሰል ደግሞ ከሰዓት ማነው፣ ከሰዓት ለማብሰል ጠዋት ታቀጥኑት አላችሁ። እኔ ማታ አቅጥሜ ጠዋት ነበረ የጋገርኩት ማለት ነው። ስጋ ጠዋት አንድ ሰዓት ላይ እንደዛ አካባቢ ለኩሼ እየጋገርኩኝ ነበረ ማለት ነው። በምታዩት መልኩ ያው እዚጋ ካሜራም ላይ እየገባኝ ነው ወይኔ። እና በዚህ መልኩ የመጀመሪያ እንጀራ ላሰፋ ነው ማለት ነው ውዶችዬ ትንሽ ምጣዷ እንትን ብላቤ ነበረ ትንሽ መሀሏ ላይ ሰማ ብላ ነበረ። ያው ሙቅ ውሀ ብዙ ጊዜ አትርጭ ለምን ትጠቀሚያለሽ ብላችሁኛል። እኔ ሙቅ ውሀ ብዙ ምንትን አልልም። አንዳንድ ጊዜ ሰማ ሲል ነው እንጂ ለማብረጃ ያክል። ከዛ በዚህ መልኩ አሰፋም ማለት ነው። እንጨቱ ዝጋ ስታት በጣም ያሰማ ይመስላል፣ ግን መሀሏ ላይ ብቻ ነበረ ትንሽ ሰማ ያለችው። ከዛ ውጭ ያለው ቆንጆ ነበረ፣ የሚያምር እንጀራ ጋግረናል ማለት ነው። ብዙ ልጆች ምንድን ነው ያህሉ፣ ምንድን ነው ስታቡክ ያሳየን ስታቀጥኝም እንዴት እንደሆነ ምናምን ያው ሙያ ጠፍታችሁ ሳይሆን ለማየት ለእኔም ለማበረታታት ቪዲዮ እንዲሰራ ይመስለኛል። አብዛኛዎቻችን ደግሞ ወይ እንጀራ መጋግርም ማንችል ልንኖር እንችላለን ማለት ነው። ከዛ በዚም መልኩ ያው ለእናንተ ለማሳየት ያክል ጁማ እኔ ጁማ ቀን ሁልጊዜ እንጀራ ጋግሬ አላውቅም። በነገራችን ላይ ያው አጋጣሚ ሆኖ ጁማ ቀን የዛሬው ምጣዴ ጁማ ቀን ሆኗል ማለት ነው። ያው አበሳስነን ስንጨርስ እዚህ አንውልም። ወደ ቤተሰብ ጋር ነው የምንሄደው ማለት ነው። ግማሹን ፍጥነት ላይ የማደርገው ቪዲዮ ረዘም ስለሚል ግዴታ ፍጥነት ላይ ማድረግ ስላለብኝ ማለት ነው። ከዛ በዚህ መልኩ እየጋገርኩኝ እየጨርስ ያለው ማለት ነው። ልጆች በነገራችን ላይ ምጣዴን ያው እንትን ነበረ ነበር ነበረ ቢየው ነበር ግን የመረኩት እንትን ስላልተመቻቸልኝ፣ ጭስ ያው እኔ ብዙም ስላልቻልኩበት ጭስ ማውጫውን በጣም ደፈኛው ነበርና ከዛ በዛ መልኩ አወጣጣሁት ማለት ነው። ያኔ የተመረኩትን አነሳሁት ማለት ነው። ብቻ ይመቻል እንደዚህ። አሁን እኔ ጭስም አያገኘኝም ምንም አያገኘኝም። ቢመረግን ለሞክዶ አንደኛ ለአክምባሎ ማለት ነው። ሞክዶ ትበይ ብላችሁኛል። እኔ አፌ ለኝ እንትን የምለው ሞክዶ ነው። አክምባሎን እሳት አያገኘውም ማለት ነው። ስለዚህ አክምባሎ በተቻለ አቅም እሳት እንትን ይላል። የማለስ ያክል ነው። ቆንጆ እንጀራ መሻ ላ የሚያምር እንጀራ ነበረ ይጋገርኩ ያለው ትማለስ ነው። እናንተም ሞክሩት ያውዛው ናቸው ሳይሆን አገራቸው ስትመጡ። በነገራችን ላይ የሆነ ድብልቅ ነገር ጣል ስታደርጉበት እንጀራ በጣም ያምራል። ክፍተት ይሰጠዋል ማለት ነው። ቆንጆ ይሆናል። ካልፈለጋችሁም ደግሞ ብቻውን ጤፉን ብቻ ማስበጨት ይችላላቸው። እኔ እስከዛሬ ድረስ ጤፉን ብቻ ነበር የምጠቀሙ። ዛሬ ግን እስኪ ልሞክረው ይህ ትንሽ ማሽላ እያኔሳ የበዛው 50 ኪሎ ጤፍ ላይ 6 ኪሎ ነው ምናምን፣ 6 ኪሎ ማሽ ላይ እንደዛ ጨምረበት አለኝ ማለት ነው። ከዛ አብሽ እንደሎ ትንሽ ማቆማቆ አድርጌ ጨመርኩበት። ሽታው ራሱ ቆንጆ ነው፣ በጣም ይጣፍጣል። በነገራችን ላይ አብሽ በጣም ወሳኝ ነገር ነው። እንጀራ ሳምራል ማለት ነው። ልጅ ይሄ ግማሹን ከጥናት ላይ ያደረኩት ቪዲዮውን፣ ግማሹን ደግሞ እንደምታውስ በዝግታ ነው ያደረኩት ምክንያቱም ቪዲዮው ስለሚረዝም ብዬ እና ብዙ ጊዜ እኔ የሚጠር ስጥድ የሆነ እስከ እንትን ድረስ መልበስ ብዙም አይመቸኝም። ለዛ ነው ሙቀትም ስለነበረ እየተውኩት ማለት ነው። ያው እጀ ምናምን እየታየ ነበረ ካሜራ ላይ ሙቀትም ስለነበረ፣ ያ እሳት ውስጥ ስለሆንኩኝ ለዛ አለበስኩም ማለት ነው። በዚህ መልኩ እንደዚ እያደረግኩኝ እንጀራዬን ጋግሬ ጨርሳለሁ ውዶቼ። እናንተም ለሀገራችሁ ያብቃችሁን ነው ባላችሁ ነገር ፋብላችሁ የምትኖሩ አላህ ያደርጋችሁ፣ ማለት ነው እና በዚህ መልኩ እያሰስኩኝ እጋግራለሁኝ ማለት ነው። የአብዛኛዎቻችሁ ልጆች ግን ህይወት ኔ እንደዚህ ምናምን የምትሉ ልጆች አላችሁ፣ ብዙ ጊዜ እየሰማችሁ ነ ኢንሻላህ፣ ሁሉንም ነገር አላህ በሀገራችሁ ላይ አምጥቶ ስደትን በቃ ብሎ በሀገራችሁ ላይ የምትኖሩ አላህ ያደርጋችሁ። የአብዛኛዎቹ ልጆች እንደውም ከትላንት ወዳነው ከሁለት ቀን ከአንድ ቀን በፊት በፖስተትኩት ቪዲዮ ላይ ብዙ ሰው ስደት ላይ ሆኖ አገር ለመግባት የሚያሰጋው የሀገሩ ጉዳይ በቃ ብዙ ጫና እንደዚህ ነው እንደዚህ ነው እያሉ ብዙ ጫና ለእናንተ እንዲፈጥርባችሁ እንዲትሆኑ የሚሰማችሁ ልጆች አላችሁ። እና የሰው ልጅ መከራ መቼም ላያይ ወይም ደግሞ ምንም አይነት ችግር ላያጋጥመው አይደል የሚታለቀው። ስለዚህ ያንን ነገር ግን እኛ ጠንካራ ጎበዝ ሆነን ለማለፍ መጣር አለብን እንጂ እዚህ ያለ ሰው እንዲህ ነው እንዲህ ነው ብሎ እኛን እዛ ለማስቀረት ምንም አይነት ነገር ቢለን እኛ ያ ሰው እንደዛ ስላለን እዛ መቀመጥ የለብንም። የሆነ ነገር የራሳችንን ካስተካከል ሀገራችን መግባት አለብን። የአብዛኛዎቹ ልጆች ኮሜንት ላይ ስላየው ነው። እኔ እንደዚህ በቃ አስጠላኝ ስዴትም ግማሾቻችሁ፣ አሞኝ ታይዴ፣ እግሬን አሞኝ እንደዚህ ሁኜ ምናምን የምትሉ ልጆች አላቸው እና አላህ አፊያችሁን ይስጣችሁ። በመቀጠል ደግሞ እያመማችሁ ለራሳችሁም ካልሆናችሁ፣ እያመማችሁ ወላሂ ከጤና የሚብስ የለም። ማለት ከጤና በላይ ምንም ነገር የለም። እናንተ ጤና ስትሆኑ ነው ማንኛውም ነገር ሰርታችሁ የምታገኙት፣ የምትኖሩበትም እናንተ ጤና ሆናችሁ የሰራችሁት ነገር ነው። እያመማችሁ ግን እኔ አንድ ጓደኛ ነበረችኝ ዱባይ በነበርኩበት ሰዓት፣ ያኔ ለሁላችንም ስለ ሌሎቹም ብዙ ጓደኞች አሉ፣ ግን የዛች ልጅ ሁኔታ በጣም ትዝ ባለ ሰዓት በጣም ታሳዝመኛለች ማለት ነው ለስንት የዓመት ሰዓት ያክል ስትሰራ ቆይታ ልብስ ሳይቀር ምን ሳይቀር የቀረት ነገር የለም፣ ያላከችው ነገር የለም። ያ ሁሉ ከገባ በኋላ እሷ ታማ ብቻ፣ አንዳንድ ጊዜ ፈጣሪ የወሰነው ነገር ነው ሁሉም ነገር የሚሆነው። መታ ህይወቷን በቃ ሞት ሆነ እሷ ማለት ነው ሞተች። ያንን ነገርም አልተጠቀመችበትም። እዛ እያመማት ቆይ ዛሬ ቆይ ነገ እያለች ነበረ ስትኖር የነበረችው። ዛሬ ገባለሁ ነገ ገባለሁ እያለ ማለት ነው። ህመሟ ሲጠን አባት ብቻ ወደ ሀገር ገባች። ሀገር በግበች በስንት ወሯ ነው ሞተች ማለት ነው። ስለዚህ ይሄን ያክል ነው የስደት ኑሮ እና ከራሳችሁ በላይ ምንም የለ። በመጀመሪያ ለራሳችሁ ቦታ ስ ራሳችሁን ካልኖራችሁ ምንም ነገር ብታደርጉት ምንም ነገር ብትሰሩት ታስወርሳላችሁ እንጂ ለእናንተ አብሯችሁ የሚሄድ ነገር የለም፣ አብሯችሁ አይቀበርም ማለት ነው። ስለዚህ አንዳንድ ጊዜ የራሳችንን ብቻ እየጎዳን ለሰው የምንኖር ብዙዎቹ አለን ግን እኛ ደግሞ ራሳችንን ማሰብ ያለብን ነው። በጧት እኛ እንደዚህ ብንሆን የሆነ ነገር ግን ምን ማን ነው እኛ ነሳን እንዴት ስነ ምንሆነው እኔ ምንም ነገር ሳይኖር ልጅ ሳልወልድ የሆነ ነገር እንትን ለራሴ በቃ የምኖርለት ብላችሁ ከሌለኝ እንዴት ነው እኔ ብላችሁ ነው ማሰብ ያለባችሁ። ምክንያቱም እናንተ ዝም ብለን ብንሰራው ያላንድ ነገር አብዛኞቹ ግን አርባ ሀገር ያለን ሀያ አምስት ወይም ደግሞ ከሰላሳ ዓመት በላይ ያላችሁ ናቸው። አዲስ የሚሄዱት እንኳ ችግር የለም ሰርተው ትንሽ ይምጡኔ እነሱ ቆዩ ያለንም በዚው አጋጣሚ ማሳካት ያለባቸውን ሁለት ዓመት ሶስት ዓመት አራት ዓመት ከሰሩ በቂ ነው። ከዚህ በላይ የምንቆይ ሰዎች ግን አንደኛው እዚህ የመቀመጡን ፍላጎት አይኖረን መተን እንኳ ማለት ነው። ሁለተኛ ደግሞ በቃ አይምራችን ሁሉ እንትን የሚለው እዛ የምንኖረውን ህይወት እዚህ የምናገኘው ነው የሚመስለን ማለት ነው ስለዚህ ባላችሁ ወይም ደግሞ እንደ ቤታችሁ እንደ ኑሯችሁ ሆናችሁ እንድትኖሩ አሁን ባላችሁበት ታይም የሆነ ነገር ለራሳችሁ ይዛችሁ ግቡ ነው። በቃ ሰው አገሩ እንዲህ ነው፣ አገራችን እንደዚህ እና እንዲህ ነው። በዚህ በቀላል ብር ይህን ስራ ስትሰሩ እዚሁ ብትመጡ ይሻላል፣ ማን ነው እዛ ብትሰሩ ይሻላል፣ እዚህ እንደዚህ እንደዚህ ነው እያሉ ለሚሏችሁ አትስሟቸው ነው የምለው፣ በጥቅሉ ማለት ነው። የአብዛኛዎቹ ሰው ጥያቄ በዚህ ያክል ዋጋ እኮ ሱቅ አይከፈትም ከዚህ በላይ እስከ 300፣ 400 ሺ 500 ሺ እንደዛ ነው ደህና ሱቅ የምከፍቱት ከዚህ ግን ያነሰ አይሰራም ብር ምናምን አሉ እያላችሁ የምትሉ ልጆች ነበራችሁ። በመቶ ሺ ብርም በአምሳ ሺ ብርም ማለት እንዴ ብንትናችሁ እንዴ ያቅማችሁ መክፈት ትችላላችሁ። ያ ግን ስጫት ስጫት ያ ግን የሚሆነው ምን አለመሰላችሁ፣ አሁን ለምሳሌ የሰው ልጅ ዋናው እንትን ላይ ሄዳችሁ ሞል ላይ ወይም ደግሞ ፎቅ ላይ ሄዳችሁ አትከፍቱም። በዛ በአምሳ ሺ ወይ በመቶ ሺ የምትከፍቱት ምንድነው፣ በአቅማችሁ ልክ፣ በአቅራቢያችሁ በሚገኝ ሱቅ በራሳችሁ እንዲዘች አድርጋችሁ በትንሿ መክፈት ትችላላችሁ። አሻግራችሁ ትልቅ ቦታ ላይ ሄዳችሁ ስለሰራችሁ አይደለም ውጤታማ የምትሆኑት ነገር ግን በትንሿ ነገር በአካባቢያችሁ በምትኖሩበት ቦታ ላይ የሆነ ስራ ፈጥራችሁ መስራት ብቻ ነው ማለት ነው። እና ያው ለሁሉም ትምህርት ይሆናል። የአብዛኛው ሰው ትልቅ ብር ስላለያዝን ብቻ ይመስላችኋል ሱቅ የምንሰራው ማለት ነው። እና በዚሁ አጋጣሚ በትንሽ ብር መስራት የምትችሉትን መንገድ ነው ለእናንተ ተስፋ ነው የምሰጣችሁ። ከዛ ውጭ ባለው ነገር እንደኑሯችሁ እንዲያገሩ ያው እንዴ ያገ እንዴ ቤት ጎረቤት ሳይሆን እንዴ ቤት ነው ሰው ልጅ የሚኖረው ማለት ነው። ስለዚህ እንደ ቤታችሁ ሆናችሁ ትኖራላችሁ ማለት ነው። ማንም እንዲህ ነው እንዲህ ነው ቢላችሁ ምንም አይነት ነገር ልሰሙ አይገባችሁም እላችኋለሁ። እኔም እዛ ሆኜ፣ በነገራችሁ ላይ በሰዓቱ እኔም እዛ በነበርኩበት ሰዓት እንዲህ ነው እንዲህ ነው ሲሉኝ በቃ የኢትዮጵያ ኑሮ ገና ትዝ ሲለኝ አሁን እኔ እንደዚህ ሆኜ ነው ወይም ምኖረው ምናምን፣ ይሄ ነው ይሄ ነው ሲሉ በቃ የሆነ አለ አይደል እራሳቸውን እንትን የምትሉስ ነገር እንደዛ ነበር የማስበው። ልክ ሁሉም ሰው ሁሉም ስደተኛ እንደሚያስበው ማለት ነው። አሁን እንዴት ነው እዛ ሄጄ የምኖረው ምናምን ነበር የምለው። ነገር ግን ቦታ ላይ ስትሆኑበት ደግሞ አልሐምዱሊላ ብላችሁ ጠንካራ ከሆናችሁ ልባችሁን ሙሉ ካረጋችሁት ትኖራላችሁ። ነገር ግን አረብ ሀገር ያለውን ኑሮ ዝህም እኖረዋለሁኝ ብላችሁ ካሰባችሁ እንደዛ ካልሆነልን ብላችሁ ውስጣችሁን ካሳምናችሁት እዚጋ ልትኖረ አትችሉም ማለት ነው። እና የሰው ልጅ ትልቁ ነገር ባለው ተብካክቶ እንድኖር ውስጡ ማሳመን ነው ትልቁና ዋነኛው ነገር ማለት ነው። ና ይህን ይመስላል። ይ በዚህ መልኩ እንጀራያን እየጋገርኩ ነው ለእናንተ አንዳንድ ምክር እየሰጠ ሆኔም እንጀራያን እየጋገርኩ ነበረ። ሰብሪ አባቷ ይዘት ነበረ ያረፈደው፣ ምክንያቱም ስለምትረብሽኝ ያዛት አልኩት። እኔን በዚ ውጭ ላይ ሆና አያየችኝ። እኔም እንጀራን እየጋገርኩ ልጅንም በአይን እያዩ ስትርቀኝ አላምንም የሆነ ነገር ትሆናለች እያልኩኝ አባቷን ይዟት የሆነው ውስጤ እንትን ይላል፣ ተወርቃለች ወይ እንደዚህ ተሆናለች እያልኩኝ ማለት ነው። ያም ሆኖ እዚሁ ፊት ይዞልኝ በዚሁ አጋጣሚ ጨረስኩኝ እንጀራዬን ማለት ነው። ልክ እንደጨረስም ገላችንን ሻወር ምናምን እንወስድና ጁማአ ያው ጁማአ ታውቃላችሁ፣ ሁሉ ጊዜም የምሄደው ከቤተሰቦቼ ጋር ነው። እንጀራን ገግሬን እንደጨረስኩ ተጣጥበን ምናምን ወደ ቤተሰብ ጋር ነው የምንሄደው ማለት ነው። ቤተሰብ ያልሆናችሁ ሸርና ላይክ እያደረጋችሁ አበረታችሁን ሌሎችን ጥያቄ ካላችሁ ከኔ የምትፈልጉት ጥያቄ እኔ እንዲያቀርብላችሁ የምትፈልጉትን ነገር መጠየቅ ትችላላችሁ። እንዲሁም ቤተሰብ ያልሆናችሁ ደግሞ የደውል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁኝ። በዚሁ አጋጣሚ ለምታበረታቱ ልጆች ከልብ አመሰግናለሁኝ። አንዲት እህቴ ደግሞ አለች እዚ ጋር እንጀራዬ ተቀደው ነበረ ማለት ነው። ትንሽ ፈጥኝበት ከፍቼው ነበረ ተቀደደ። አንድ እንጀራ ተቀደደ ነው ተበጨቀ ነው የሚባለው አንድ እንጀራ ያው ታበላሽሁኝ ማለት ነው። እና ብዙ ልጆች የምታበር ሳትሆኛላችሁ። በዚሁ አጋጣሚ ማለት ነው እህቴ ዋና ቻናሌ ነው ብላኛለች። ኢንሻአላህ እለጥፈዋለሁ ወይም ሊንኳን አስቀምጠዋለሁ። ዘወሎ ቲዩብ ነው፣ ዘወሎ ነው መሰለኝ። ዘወሎ ቲዩብ ያው የእንግሊዘኛ ችግር ነው መሰለኝ። እና አስቀምጠዋለሁ ሊንኳን። በዚሁ አጋጣሚ ሰብስክራይብ አድርጉልኝ። መስራትም የምትፈልጉ ልጆች ደግሞ እዛ እሁናችሁ ዩቲዩብ ክፈቱ ስሩ ነው የምለው ማንኛውም ሰው የራሱን እንጀራ ነው የሚበለው። ክፈቱና ዩቱባችሁን ስሩ፣ መስራት የምትፈልጉትን ሲጀመር ዩቱብም ሆነ ምንም ይሁን መስራት የምትፈልጉትን ነገር ደፍራችሁ ስሩ። ውጤታማ ትሆናላችሁ ነው ምለው እና እሷ ሊንኳን አስቀምጥላችኋለሁ በዚሁ አጋጣሚ ወይም ሸር አድርገዋለሁኝ ቤቷ ሰብስክራይብ ታደርጉልኛላችሁ ማለት ነው። የኔ ውድት አመሰግናለሁኝ። ብዙ ጊዜ ኮሜንት ትጽፈልኛለች የሚገርማችሁ ነገር ግን አንድ ቀን እውነት ነው የምላችሁ፣ ለእኔ ብርታት የማይሆን ነገር ካየች ደግሞ ፋፊ እንዴ ነው ብላ የምትሰጠኝ እህቴ ናት። እና በዚሁ አጋጣሚ ለእኔ ደግሞ ብርታት እንዲሆነ ቪዲዮን እንዲሰራ በዚህ እስኪ ምንታያለሽ ርዕስ በዚህ ስሪ ልናም ብላ እሽ፣ ለእኔ ጥያቄ እያቀረበችለኝ እህቴናት ማለት ነው። ስንት መልካም ሰው አለመሰላችሁ። እና እዚጋ እንደምታሆን ጨራርሰን ተጣጥመን ሰብሬ ነምቻ እያለቻችሁ ነበረ። ከቤት እየወጣን ነው እንጀራችንን ጋግረን ጨረስን። ያው ምሳል ሰራንም። በነገራችን ላይ ስለማንሆን በዚህ መልኩ በጃጃችን ላይ ወጣን ሽር ብለን ሄድንላቸዋለሁኝ። ቤተሰብ ያልሆናችሁ ሸርና ላይክ አድርጉ። የደውል ምልክቱን እየነካችሁ ቤተሰብ ሁኑ። ማንኛውንም ቪዲዮ ስንለቅ ወደ እናንተ እንዲደርሳችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላም አሌይኩም ረመቱላ ሰላም